አብዛኞቻችን የሆድ ቅርጽ መገንባት ስናስብ ጭንቅላታችን ላይ ቀድሞ የሚመጣው ነገር ቢኖር ሲታፕ መስራት ወይም ደግሞ የተለያዩ የአካል ብቃት እንቅስቃሴዎችን መሞከር ነው። እንደ እውነታው ከሆነ ግን የቱንም ያህል ሲታፕ ብትሰሩ ከላይ ያለውን ስብ ማቃጠል ካልቻላችሁ ሲክስ ፓክ በጭራሽ ልታዩው አትችሉም። ለዚህ ነው ብዙ ሰዎች ከስፖርታዊ እንቅስቃሴ በተጨማሪ ምግብ አስፈላጊ ነው የሚባለው። ሳይንሱ እንደሚለን ከሆነ 80 ፐርሰንቱ የሰውነታችን ለውጥ የሚመጣው ተመጣጣኝ ምግብ ስንመገብ ነው። በየቀኑ የምትመገቡት ምግብ ምን ያህል ስብ እንደምታቃጥሉና ምን ያህል ኤነርጂ እንደሚኖራቸው የሚወስነው ምግብ ነው። ጠቃሚና አስፈላጊ ነው የሆነው ምግብ መምረጥ ማለት እስከዛሬ ያላያችሁትን የሰውነት ቅርጽ ማየት ማለት ነው። ከዚህ በፊት ብዙ የሚባል ሲታፕና የአካል ብቃት እንቅስቃሴዎችን ሞክራችሁ የሆድ ቅርጽ ባለማየታችሁ ግራ ስትጋቡ ቆይታችኋል። በዚህ ቪዲዮ የሆድ ቅርጽ ወይም ደግሞ ሲክስ ፓክ መገንባት እንድንችል የሚያደርጉ ሰባት ምግቦችን እናያለን። ወደ ቪዲዮ ከመግባታችን በፊት የቻናላችን ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። በመጀመሪያ ደረጃ ላይ የምናገኘው እንቁላል ነው። እንቁላል የተፈጥሮ ፕሮቲን ተብሎ ይጠራል። ያ ደግሞ የሆነበት ምክንያት እንቁላል በውስጡ ጠቃሚ የሚባሉ አሚኖ አሲዶችን ስለሚይዝ እና ብዙ ሳንበላ የጠገብን እንዲመስለን ስለሚያደርግ ነው። እንቁላልን ስንመገብ ሰውነታችን ከድሮ በተሻለ ካሎሪ እንዲያቃጥል ያደርገዋል። ይህ ደግሞ ከሌላ ምግቦች ለየት እንዲል ያደርገዋል። እንቁላል እንደዚህ አይነት ተጽዕኖዎችን ሰውነታችን ላይ ማሳደር ስለሚችል ስብን ለማቃጠል በጣም ተመራጩና ተወዳጁ መንገድ ሆኖ ቆይቷል። ሌላው ደግሞ እንቁላል በውስጡ ኮሊን የሚባል ንጥረ ነገርን ይይዛል። ይህ ንጥረ ነገር ደግሞ ወዲያውኑ ስብን እንድንከፋፈልና እንዲሰባበር የሚያደርግ ንጥረ ነገር ነው። ስለዚህ ጧት ላይ የተቀቀለ ሶስት እንቁላል መብላታችን ቀኑን ሙሉ የተሻሻለ ኤነርጂ እንዲኖረን፣ የተሻለ ትኩረት እንዲኖረንና በተጨማሪም ደግሞ ለፈለግነው የሆድ ቅርጽ የተሻለ መንገድ ሆኖ አግኝተነዋል። ሁለተኛው ንጥረ ነገር የሳልመን ዓሳ ነው። በተለምዶ ሳልመን ብለን የምንጠራው ዓሳ በውስጡ ኦሜጋ ስሪ ፋቲ አሲዶችን ይይዛል። ይህ ንጥረ ነገር ደግሞ ኢንሱሊንና ኮርቲዞል የሚባሉ ሆርሞኖችን ለማረጋጋት ይጠቅመናል። እነዚህ ሁለት ሆርሞኖች ተረጋጉ ማለት ሰውነታችን ስብን የሚያጠራቅምበት መንገድ ተሻሻለ ማለት ነው። ብዙ ጊዜ ሰውነታችን ላይ ደጋግመን የሆድ መነፋት ወይም ደሞ መወጠር እናያል። ይህ የሆድ መነፋት በብዙ ምክንያቶች ሊመጣ ይችላል። ነገር ግን ሳልሞን ውስጥ የሚገኘው ኦሜጋ ስሪ ይህንን ሆድ መነፋት ይቀንሰዋል። ይሄ ማለት ደግሞ ድሮ ተወጥሮ የምናየው ሆዳችን አሁን ቀጠን ያለና ሸንቀጥ ብሎ እናየዋለን። ሳልሞን በውስጡ በጣም ጠቃሚ የሚባሉ ፕሮቲኖችን ይይዛል። ያ ደግሞ ስፖርት ከሰራን በኋላ ጡንቻዎቻችን በቂ የሆነ ንጥር ነገር እንዲያገኙ ይረዳቸዋል። የሳልሞን አሳን ከሁለት ወይም እስከ ሶስት ጊዜ በሳምንት ውስጥ መመገባችን ከላይ የጠቀስናቸውን ጥቅሞች እንድናገኝ ይረዳናል። የምንመኘውን ሲክስ ፓክ ለማግኘትም ተመራጩ መንገድ ነው። ሶስተኛ ላይ የሚገኘው እርጎ ነው። ይህንን ስትሰሙ በጣም ግር ሊላችሁ ይችላል። ነገር ግን እርጎ በውስጡ ጠቃሚ የሚባሉ ፕሮቲኖችን ይይዛል። እርጎ ጡንቻችንን ከመርዳት በተጨማሪ ከተመገብነው በኋላ የጠገብን እንድንመስል ያደርገናል። ያ ደግሞ ብዙ እንዳንበላ ይረዳናል። ምክንያቱም ብዙ አልበላንም ማለት ሰውነታችን ብዙ ስብ አያጠራቅምም ማለት ነው። እርጎ ፕሮባዮቲክ የሚባል ባህሪ ያሳያል። ይህ ማለት ምን ማለት ነው? ሰውነታችሁን ወይም ደግሞ አንጀታችን ውስጥ የሚገኙ ባክቴሪዎችን ለማስወገድ ይጠቅማል። እርጎ ስንመገብ ከባክቴሪያ ንጹህ ሆነናል ማለት ነው። ከባክቴሪያ ንጹህ የሆነ ወይም ጤናማ የሚባል አንጀት ሰውነታችን ውስጥ የሚገባው ንጥረ ነገር በስርዓት እንዲሰራ ያደርገዋል። ይህ ማለት የተመገብናቸው ጠቃሚ የሚባሉ ንጥረ ነገሮች እንዳለ ወደ ጉልበት ይቀየራሉ እንጂ እንደ ስብ አይጠራቀሙም። ነገር ግን አብዛኞቻችን በፍሌቨር ወይም ደግሞ በስኳር የተጨማለቁ እርጎዎችን መጠቀም እንወዳለን። በእርግጥ እነሱ ጣፋጭ ቢሆኑም አስፈላጊነታቸው ግን እየቀነሰ ይመጣል። የሆድ ቅርጽ መገንባት ካሰባችሁ ተፈጥረው የሚባሉን እርጎ ብትጠቀሙ ብለን እንመክራለን። አራተኛ ቅጠላማ ምግቦች ናቸው። ቅጠላማ ምግቦች ብለን የምንጠራቸው እንደ ስፒናች እና ሰላጣ የመሳሰሉ ናቸው። እነዚህም ምግቦች መመገብ ያለብን ካሎሪያቸው ቴኒ ስለሆነ ብቻ ሳይሆን በውስጣቸው አስፈላጊ የሚባሉ ንጥረ ነገሮችን ስለሚይዙ ነው። ፋይበር ተብሎ የሚጠራው ቅጠላማ ምግቦች ውስጥ የሚገኘው ንጥረ ነገር ደም ውስጥ የሚገኘውን ስኳርን ለመቆጣጠርና የምግብ መፈጨት ሲስተሙን ለማስተካከል ይረዳል። ሌላው ደግሞ ስብን እንድናቃጠልም ይረዳል። እነዚህ ቅጠላማ ምግቦች በውስጣቸው ፖታሺየምና ማግኔዥየምን ይይዛሉ። ታዲያ እነዚህ ንጥረ ነገሮች ሆዳችን እንዳይነፉና የጠገብን እንድንመስል ያደርገናል። ስለዚህ ሰላጣና የመሳሰሉ ምግቦችን በየቀኑ መመገብ የሆድ ቅርጽ ግንባታን ያፋጥናሉ። አምስተኛ አቮካዶ። አቮካዶ በውስጡ ተፈጥሯዊ ፋትን ይይዛል። ይህ ፋት ሆርሞኖችን ለመቆጣጠርና ለማስተካከል ይረዳናል። በተጨማሪም ፋይበር የሚባለውን ንጥረ ነገር በውስጡ ስላለ የሆድ መነፋታችንን ይቀንሰዋል። እነዚህ ሁለቱ ንጥረ ነገሮች አንድ ላይ በመሆን ስብን እንድናቃጥል በመርዳትና ጡንቻዎቻችን ግልጽ ብሎ እንዲታዩ በማድረግ ይጠቅሙናል። የቀን ተቀን ምግባችን ላይ አቮካዶን በመጨመር የተሻለ ለውጥ ማየት እንችላለን። ይህ ምግብ ርካሽ በሚባል ብር ማግኘት የምንችልና በቀላሉ ማግኘት የምንችለው ስለሆነ ይህንን ብትመገቡ ብለን እንመክራለን። ስድስተኛ ስኳር ድንች። ስኳር ድንች ከፍተኛ ፋይበር ካላቸው ምግቦች ውስጥ ይመደባሉ። ይህ ፋይበር ደማችን ውስጥ የሚገኘው ስኳር የተስተካከለ እንዲሆን ያደርገዋል። ደማችን ውስጥ የሚገኘው የስኳር መጠን ተስተካከለ ማለት ስብን ቶሎ ማቃጠል እንችላለን ማለት ነው። ሌላው ስኳር ድንች በውስጡ ቫይታሚን ኤ፣ ቫይታሚን ሲና ፖታሼምን ይዛሉ። እነዚህ ንጥረ ነገሮች ስፖርት ስንሰራ ስብን ከማጠራቀም ይልቅ ይህንን ስብ ተጠቅመን ወደ ጉልበት እንድናውለው ያደርጉናል። ከላይ ከጠቀስናቸው ምግቦች በተለየ ይህኛው ምግብ ኢትዮጵያ ውስጥ በብዛት ይገኛል። ከሳላጣ ጋር እየቀላቀልን ወይም ደግሞ ብቻውንም መመገብ እንችላለን። ይህንን በማድረጋችን ብቻ የሆድ ቅርጽ ግንባታችንን እያፋጠን መሆኑን መረዳት አለብን። የመጨረሻውና ሰባተኛው አረንጓዴ ሻይ ነው። አረንጓዴ ሻይ ሲበርደን ብቻ የምንጠጣው መጠጥ አይደለም። ፋትንም ማቃጠል ካሰብን ይህንን መጠጥ መጠቀም እንችላለን። በውስጡ ካቴቺንስ የሚባል አንቲኦክሲዳንትን ይይዛል። ይህ አንቲኦክሲዳንት ደግሞ በቦርጫችን አካባቢ ስብን እንድናቃጠል ይረዳናል። በተጨማሪም የሰውነታችንን የሜታቦሊዝም ሂደት ያሻሽላል። ስፖርት ስንሰራ ከድሮ በተሻለ መልኩ አሁን ላይ ስም ማቃጠል እንችላለን ማለት ነው። አረንጓዴ ሻይ ደማችን ውስጥ የሚገኙን የስኳር መጠን በማረጋጋትና ለኢንሱሊን ያንን ሴንሲቲቪቲ በማስተካከል ረገድ ተመራጭ ነው። ሁለት ወይም ሶስት ሲኒ የሚሆነ የአረንጓዴ ሻይ መጠጣታችን ቀኑን ሙሉ የተስተካከለ ኤነርጂ እና ትኩረት እንዲኖረን ያደርጋል። ይህንን ሻይ የምግብ ገበታችን ውስጥ ብናካተው ለእኛ የሚያመጣልን ጥቅም በጣም ከፍተኛ ነው። የዚህ ሻይ ተጽዕኖ ሰውነታችን ውስጥ የሚገሄደውን ፕሮሰስ ከማስተካከል ጀምሮ ስብን እስከ ማቃጠል ድረስ ይደርሳል። ስለዚህ የሆድ ቅርጽ ወይም ደግሞ ሲክስ ፓክ ለመገንባት ከሆነ አላማችሁ ይህንን ሻይ የምግብ ገበታችሁ ውስጥ ብታስገቡት ሁልጊዜም ተመራጭ ነው። በመጨረሻም ሲክስ ፓክ ማግኘት ወይም ደግሞ የሆድ ቅርጽ መገንባት ዝም ብሎ ጂም ውስጥ ጠንክሮ መስራት ብቻ አይደለም። የምንመገበው ምግብም ትልቅ ተጽዕኖ ያሳድራል። 80 ፐርሰንት የሚሆነው የሰውነታችንን ለውጥ የሚመጣው በምግብ ነው እየተባለ ምግብ ከካልኩሌሽኑ ማውጣት ትልቅ ስህተት ነው። እንደውም አንድ ሳይንሳዊ ጥናት እንደሚያሳየው የተስተካከለ ምግብ በልተው ምንም ስፖርት የማይሰሩ ሰዎች ብዙ ስፖርት ሰርተው ምግብ ከማይበሉ ሰዎች የተሻለ ሰውነት እንዳላቸው ያሳያል። ስለዚህ ቁም ነገር ያለው ስፖርት ከመስራት ላይ ሳይሆን የተስተካከለና ተመጣጣኝ የሚባል ምግብ ከመብላት ላይ ነው። የትኛውንም አይነት ሲታፕ፣ የትኛውንም አይነት የአካል ብቃት እንቅስቃሴ ብታደርጉ ምግብ የማትበሉና የተመጣጠነ ምግብ የማታገኙ ከሆነ ሲክስፓክ የሚባል ነገር በጭራሽ ልታዩ አትችሉም። ከላይ የጠቀስናቸው ሰባት ምግቦች ለማግኘት ከባድ የሆኑ ወይም ደግሞ ወጫቸው በጣም ከፍተኛ የሚባል አይደሉም። በቀላሉ ማግኘት የሚችላቸው ምግቦች ናቸው። እነዚህ ምግቦች አስገባም ማለት የተሻለና የተስተካከለ ሰውነት ይኖረናል ማለት ነው በተለይ ደግሞ የሆድ ቅርጽ የምንፈልግ ከሆነ እነዚህ ምግቦች የግዴታ የምግብ ገበታችን ውስጥ መግባት አለባቸው ዛሬ ይዘንላችሁ የመጣነው ቪዲዮ ይህንን ይመስል ነበር ቪዲዮ ጠቃሚና አስፈላጊ ነው ብላችሁ ካሰባችሁ የሰብስክራይብ እና የደውል ምልክቷን ምጫ እንዳትረሱ ያላችሁ ማንኛውንም ሀሳቡን አስተያየት በኮሜንት ስር አሳውቁን መልካም ጊዜ